መንፈስ ቅዱስ አምላክ አይደለም። መንፈስ ቅዱስ አምላክ አይደለም። አይ የኔ ጥያቄ እኮ እሱ አይደለም። የኔ ጥያቄ እሱ አይደለም። ክርስቲያን ክርስቲያን እንዳልሆንክ ማረጋገጫዬ መንፈስ ቅዱስ አምላክ እንዳልሆነ ስትነግረኝ ብቻ ነው። ምክንያቱም መንፈስ ቅዱስ የተናገረ ካለ ለዘላለም አይሰረይለትም ይላል። እና ይህንን መጀመሪያ መልስልኝ። መንፈስ ቅዱስ አምላክ ነው። በድሮ ነው ወይስ በአሁኑ ነው የምትለኝ? አረ በድሮ ምናምን የለም። በቃ አሁን ባለበት አቋም መንፈስ ቅዱስ አምላክ ነው ወይስ አይደለም? አይደለም። በቃ አንተ ክርስቲያን እንዳልሆን ካምኛለሁ፣ ሁን እስልምና ውስጥ ያለው ነገር አሁን መንገር እችላለሁ። ወደ መልስ ልግባ። እሺ፣ ምንድን ነው በእስልምና? አዎ አዎ፣ ትችላለ። ጀነት ነው የምትገባው። ኢንሻላ ሙስሊም ሆነ ከሞትክ፣ ኢንሻላ ጀነት ትገባለህ። ለምን ካልከኝ አል ነብያችን ሰለላሁ ዐለይሂ ወሰለም من قال لا اله الا الله خالصا من قلبه دخل الجنة ከልቡ ማለት ነው ከልቡ ላኢላሀ ኢላላሀ ያለ ሰው ጀነትን ይገባል፣ ብለዋል ይገባል ሳይሆን ደኸለ ገብቷል ያሉት ለዛ ነው። አላህም በቁርአን ላይ በሱረቱ አልሙምኑን ምዕራፍ 23 ቁጥር አንድ ላይ ቆድ አፍለኸ አልሙምኑን፣ በእርግጥ አማኞች ነፃ ወጡ ከሚፈሩት ነገር ሁሉ አለ። ተግባባል። ጥያቄ ምናምን ያላቸው አስገቧቸው ክርስቲያኖችን። እሺ ሙስሊሞችንም አስገቧቸው። ስለዚህ

አዎ፣ ኢንሻላህ ጀነት ትገባለህ ነው። እኛምና መልከው አምላክ እንደምታውቀው አንድ አምላክ ነው። የአንዱ አምላክ በአንድነቱ ላይ ሁለትነት ሶስትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በአስተናባሪነቱ ላይ አጋዥ የሌለበት፣ በንግስናው ላይ ውድቀት የሌለበት፣ በአድራጊነቱ ላይ ተደራጊነት የሌለበት፣ በፈጣሪነቱ ላይ ፍጡርነት የሌለበት፣ አድራጊ የሆነ መጋቢ የሆነ በመጋቢነቱ ላይ ተመጋቢነት የሌለበት፣ በህያውነቱ ላይ ሞት የሌለበት እንዲሁም ደግሞ በምን በንቃቱ ላይ እንቅልፍ የሌለበት ማንገላጀት የሌለበት የኛ ፍጹም የሆነ አንድ አምላክ አለ። የሰው ልጅን ሁሉ የፈጠረ በሰማይና በምድር ያለውን ሁሉ የፈጠረ ያው አንድ አምላክ አላህ ይባላል። ነቢያትን ሁሉ የላክ አላህ በቁርአን ላይ ሲናገር በሱረቱል በቀራ ምዕራፍ 2 ቁጥር 136 ላይ ምን እያለ ይናገራል መሰለ

በእነሱ በአንድም አንለይም፣ በሉ ወነህኑ ለሁ ሙስሊሙን። እኛም ለእነሱ ታዛ ማን እኛም ለአላህ ሙስሊሞች ነን የሰለምን ታዛዦች ነን ማለት ነው። ተግባባን። ስለዚህ ኢንሻአላ የነቢያት መንገድ የሆነውን የና አብርሃም የና ይስሐቅ የና ያዕቆብን መንገድን የሚከተል ሰው ኢንሻአላ ጀነት ነው የሚገባው። ያን ያለው ነገር ግልጽ ነው አይደል ሳን እሺ በመልካም ስራ ብለኝ ነበረ ነው። አዎ መልካም ስራ እንዴት ነው ማድረግ የምንችለው? መልካም ስራ መጀመሪያ በልብህ ታስባለህ። ከዛ በኋላ በእጅህና በእግርህ በተግባር በሰውነት ሁሉ ትሰራለህ ማለት ነው። መልካም ስራ ለምሳሌ ዋሬዝ መልካም ስራ ብለን ካል መልካም ስራ የሚባሉ ነገሮች በጣም ብዙ ናቸው። ለምሳሌ ሰላትን መስጠት ለአላህ አላህ ምን አለ በቁርአን ላይ ኦሊና ሰላቲ በል በሱረቱ ለምን ላይ መሰለ አንዓም ምዕራፍ 6 ቁጥር 162 ላይ ነው ያለው። ኦሊና ሰላቲ በል አንተ ሙሐመድ በል አንተ አማኝ ሆይ አማኝ ሁላችሁም በሉ ኢና ሰላቲ ስግደቴም ወኖሶኪ እንዲሁም መስዋዕት ማደርገው ወመህያ የህይወቴም ወመማቲ ሞቴም ሊላሂ ረቢል ዓለሚን ለዓለማቱ ጌታ ለአላህ ነው በላለ። ስለዚህ መልካም ስራ፣ የመጀመሪያው መልካም ስራ ለአላህ ሰላትን መስገድ፣ በልብ ለሰው ጥሩ ማሰብ፣ ሰዎችን አለማማት ተግባባን፣ ምጽዋትን መስጠት፣ ለሰዎች ለሰዎች ደግደግን ማሰብ፣ እነዚህ እነዚህ መልካም ስራ የተባለ ሲጀመር ያልቃል እንዴ? ለመሆኑ መልካም ስራ በጣም ብዙ ተግባባል። ስለዚህ ያን ያለው ነገር እሺ። ግን አሁን እኛ በእኛ መልካም ስራ ነው አላህ ጀነት ሊያስገባን የሚችለው? አዎ፣ በመልካም ስራችን ያስገባናል። ግን ማለት ነው ያ መልካም ስራ በሱ እዝነት ነው እንድንሰራ የሆነው ነው። ለምን በለኛ ምክንያቱ ሲባል አላህ ሱብሓነሁ ወተዓላ ምንድነው መሰለ፣ አንድ መልካም ስራ ስሰራ እኔ አንድ መልካም ስራ ሲሰራ አንድ ሙስሊም አንድ መልካም ስራ ሲሰራ ምን ያደርጋል? በአስር ነው የሚባዛለት። ቴን ታይምስ ነው የሚሆንለት አጣፋን ሙዳዕፍ። እንደውም ከዛ በላይ ነው ጭራሽ እስከ ሰባት መቶ ምናምን እጥፍ ድረስ አላህ ያደርግለታል፣ ከፈለገ አንድ መልካም ስራ ሲሰራ። ግን አንድ መጥፎ ሲሰራ በአንድ ብቻ ነው፣ አንድ ብቻ ነው የሚመዘገበው። ያውም ደግሞ ያንን መልካም ስራህን ያንን መጥፎ ስራን ወዲያውኑ መልካም ስራ ካስከተልክበት ተምሮ ምን ያረጋታል? ያጠፋታል አለ። ይሄ የአላህ ህዝነት ነው። ለዛ ነቢያችን ሰለላሁ ዐለይሂ ወሰለም በሀዲስ ላይ ምን ብለው ተናገሩ መሰለ፣ አንተም ብትሆን በመልካም ስራ አትገባም? እንዲያሏቸው ሰሀቦቻቸው ሲጠይቋቸው ወለው አና አሉ እኔም በሆን በመልካም ስራ ብቻ አለ ታዲያ በምንድን ነው ሲባል? ኢላ አይተገመድ ያን ኢላ አይተገመደን ይላ በራህመቲ አላህ በእዝነቱ ያከበበኝ። ጀሉ ነብይ ሰለላሁ ዐለይሂ ወሰለም። ስለዚህ በእዝነቱ ማለት ሲጀመር መልካም ስራችን፣ በእዝነታችን በስራችን ነው ሲጀመር። በስራዬ ብቻ ገባለው ሚል ካለ ኩራተኛ ነው። ያ ተግባባል። አላህ በእዝነቱ ከኛ መልካም ስራ ጋር ያስገባናል። ይጋደር ፖይንት ምክንያቱም አላህ ቁርአን ላይ ሲናገር ምን እያለ ነው? ቢማካኑ ያዕመሉን ሲሰሩት በነበረው መልካም ስራ አስገባቸዋለሁ። በምን በሱ እዝነት ተግባባ። ይሄ ነው እሺ። ኦልራይት። እውነት ለመናገር እኔ ፈጣሪ እንዳለ አምናለሁ። ኦልራይት። ግን በ ፈጣሪ ደግሞ ቸር እንደሆነ አምናለሁኝ። ግን ይሄ ቸር የሆነውን ፈጣሪ ቀጥታ ማግኘት እና ማውራት እፈልጋለሁ ማለት ነው። እኔ የምፈልገው እንደዛ ነው። አዎ፣ ምን መሰለህ የሚሰማኝ እና የሚናገረኝ የሚመራኝ መሆን አለበት። አዎ፣ ምን መሰለህ ሸይጣንም ሊያወራ ይችላል፣ ግን እኔ የምፈልገው ራሱ ፈጣሪን ነው። ራሱ ፈጣሪ ደግሞ ምድር ላይ ሆኖ በመልክተኞች እንጂ እሱ ራሱ አያናገረንም። ይሄ ደግሞ አላህ ለሙሳ አለይ ሰላም በነበረ ሙሳ ወይ ደግሞ ሙሴን ታስታውስ እንደሆነ እኔ ጌታዬን ማየት ፈልጋለው ብሎ ነበረ። ከዛ በኋላ በእርግጥ ይሄ ተራራ ፈኢኒስተቀረ መካነሁ። ቦታው ላይ ተቀራ አለ ፈሰው ፈተራኒ በእርግጥም ታየኛለህ የዛን ጊዜ አለ ተግባባል ከዛ በኋላ ልክ ፈለማ ተጀላ አላህ ስብሐነው ተዓላ ለተራራው በጣም ትንሽ በተገለጠለት ጊዜ ምን ሆነ ተራራው ብትንትኑ ጠፋ ማለት ነው የዛን ጊዜ ፈሰዒቀ ሙሳ ሙሳም ወደቀ ፌን ትሰራ ማለት ነው ከዛ በኋላ ወዲያውኑ ጌታውን ምን አረገ ተማፀነ፣ ይቅርታን ማለት ነው። አነ አወሉ ሙእሚኒን እኔ የመጀመሪያ አማኝ ነኝ ብሎ አላህ ስብሐነወተዓላ ምን ሆነ በቃ ወዲያውኑ ይቅርታ ጠየቀ። የመጀመሪያው አማኝ ነኝ፣ የመጀመሪያው ሙስሊም ነኝ አለ ማለት ነው። ተግባባን። ወዲያውኑም አላህ ምን አለው መቼም አታየኝም አለው። ምድር ላይ እስካለ ድረስ አላህን ማየት አንችልም፣ አቅማችን አይፈቅድም እኛ አላህን ለማየት ተግባባን። ስለዚህ